የመጨረሻው ወሬ የሰው ለሰው ድራማ ሰዎች ማሳሰቢያ የተሰጣቸው። የሰው ለሰው ድራማ ሰዎችን ያሳሰበው ማን ነው? ማሳሰቢያ የተሰጠውስ ለምንድን ነው ሰው ለሰው ድራማ ያው በበርካታ ተመልካች ዘንድ ተወዳጅነትና ተቀባይነትን ያገኘ ድራማ ነው። ይህ ድራማ መጨረሻው በጉጉት እየተጠበቀ ይገኛል። ይህ ድራማ እንዲወደድ ካደረጉት በርካታ ተዋንያኖች መካከሉ ውስጥ ድራማ ላይ ከሚሳተፉ ስክሪን ላይ ከምናያቸውም ከስክሪን ውጭም ካሉት መካከል ስክሪን ላይ የምናየው ለአበባባልቸው ወይም አስናቀ አንዱ ነው። በድራማ ስሙ አስናቀ የተሰጠውን እኩይ ገጸ ባህሪ በብቃት በመወጣቱ እና በየእለቱ በድራማው ላይ በሚያሳይ የሚታየው ከህግ በላይ የመሆን ጉዳይ ነው ማሳሰቢያ እንዲሰጠው ያደረገው ድራማው። ይህንን ማሳሰቢያ የሰጠው ደግሞ የኢትዮጵያ ቴሌቪዥን ነው። የኢትዮጵያ ቴሌቪዥን ኃላፊዎች ያስናቀ ጉዳይ አሳስቧቸዋል። የድርጅቱ ስራ አስኪያጅ የሆኑት አቶ ዘራይ እና ባልደረቦቻቸው የድራማውን ጸሐፊ ጠርተው አነጋግረዋል። የኢትዮጵያ ቴሌቪዥን ምንጮች ለኢትዮጵያ ሊንክ እንደገለጹት ከሆነ ስራ አስኪያጁ አስናቀ በድራማው ላይ የሚያሳየው ከህግ በላይ የመሆን ነገር የኢቲቪን አሳስቦታል። በዚህም መልኩ መጓዝ የለበትም። ስለዚህም ካሁን በኋላ እንደዚህ አይነት ነገር በድራማው ላይ መመልከት ስለማንፈልግ እንዲህ መሆን የለበትም ሲሉ ለድራማው ጸሐፊ ገልጸዋል። የድራማው ጸሐፊም ይህንን እንዲተገብር ተነግሮታል። ነገር ግን በዕለቱ በነበረ ውይይት ላይ የሰው ለሰው ሰዎች እኛ ዲዛይን ባደረግነው መልኩ ቢጓዝ ነው ጥሩ የሚሆነው። ስለዚህ እኛ ዲዛይን ካደረግነው ውጭ ከሆነ ጥሩ አይሆንም። እናንተ የምትሉትን ነገር አሁን ብናስገባ፣ ስለዚህ ዲዛይን ባደረግነው መልኩ መጨረስ አለብን የሚል ሀሳብ በማሳሰቢያው ላይ በውይይቱ ላይ አንስተዋል። ስለዚህም እናንተ ዲዛይን ያደረጋችሁትን ነገር ኢትዮጵያ ቴሌቪዥን ማየት መመልከት ስለሚፈልግ አጠቃላይ ድራማው ካሁን በኋላ እስኪያልቅ ድረስ ያለውን ሂደቶች የሚያሳይ ጽሑፍ ማምጣት አለባችሁ ሲሉ የኢትዮጵያ ቴሌቪዥን ኃላፊዎች በማሳ ሰቢያው ላይ ከጥቷል። ይህንንም ተግባራዊ ለማድረግ የድራማው ጸሐፊዎች ጸሐፊ መስፍን ጌታቸው ድራማው በቀጣይነት የሚጓዝበትን አቅጣጫ ያለው ጽሁፍ ጽፎ አዘጋጅቶ ለኢትዮጵያ ቴሌቪዥን ያስገባል ተብሎ እየተጠበቀ ነው። ስለዚህ ከዛ በኋላ ኢትዮጵያ ቴሌቪዥን ማሳሰቢያውን ወይ ይገፋበታል፣ ወይንም ደግሞ የቀረበለት ነገር አሳማኝ ሆኖ ድራማው ይቀጥላል ማለት ነው። እሺ፣ እናመሰግናለን። አንዲት ኢትዮጵያዊት አርቲስት ዩቲዩብ ላይ ነገሰች። ዩቲዩብ ላይ ነገሰችው አርቲስት ማን ነች? ስለዚህ ይሄን ኖር እስኪ አንተ ተኩስ። አይ ያው አስገ ያስገ ነገሩ ንጉስ ስለ ንጉስ ሊያወራ ይችላል፣ በአሽከር ሊያስወራ ይችላል። እሺ ለማንኛውም የዩቲዩብ ላይ የኢትዮጵያውያን አርቲስቶች ድምጻውያን ቪዲዮዎች ይወጣሉ። ምን ያህል ደግሞ በምን ያህል ፍጥነት ምን ያህል ጊዜ ይታያሉ ደግሞ በየጊዜው ያለውን ሁኔታ ደግሞ እየሰበሰብንም እንደምናቀርብም ይታወቃል። በአሁኑ ጊዜ በዓለም አቀፍ ደረጃ ጋንጋም ስታይል፣ የነ ሌዲ ጋጋ፣ የነ ጀስቲን ቢበር ሙዚቃዎች በቢሊዮኖች እየታዩ ነው። በእኛም ሀገር ደግሞ አንድ ሙዚቃ ላለፉት አምስት አመታት ጊዜ ሪከርዱን ይዞ ነው የሚገኘው። አሁንም ይሄ ሪከርድ አልተሰበረም፣ ብዙ በመታየት ማለት ነው። የኮሳይ ወገን ተሰብሰብ ወገን ተሰብሰብ እስከ ዛሬ ድረስ 3 ሚሊዮን 453000 ጊዜ በላይ ታይቷል። 3.4 ሚሊዮን በጣም ብዙ ነው። የሚገርም ነው። 3 ሚሊዮን የገባም ኢትዮጵያ ሙዚቃም የለም እስካሁን ድረስ። የጎሳዬ ወገን ተሰብሰብ ግን ያው ሪከርዱን ይዘው ወገን ተሰብስበው ነው ያየው። አዎ በጣም ተሰብስበው። ያን ሁሉ ሪከርድ አስመዝግቧል። ከዛ በኋላ እንግዲህ የሚጠጋው ዘፈን የቴዲ አፍሮ ላምባዲና ነው። ላምባዲናም ወደ ሁለት ነጥብ አምስት ሚሊዮን ጊዜ በአንድ ሚሊዮን አንሶ ማለት ነው። ስንት አመት? አምስት ዓመት? ባለፉት አምስት አመታት ውስጥ ነው የሁሉ መታየት የቻለው ማለት ነው። አዎ ሰዓትም ብዙ ታይታል። ግን አንድ አዲስ ሙዚቃ በአጭር ጊዜ እነዚህ እንግዲህ ከአምስት ከስድስት ዓመት በላይ ነው የፈጀባቸው እዚህ ላይ ለመድረስ። አንዲት ድምጻዊት ግን በሚገርም ሁኔታ እስካሁን ድረስ እነ ጎሳዬም ማድረግ ያልቻሉት ማለት ነው። ጎሳዬም አላደረገውም። በአንድ አመት ውስጥ በሚገርም ፍጥነት ከሶስት ሚሊዮን በላይ ጊዜ መታየት ትችላለች። ጎሳዬ ላይ አልደረሰችም። አሁን የእሷ ወደ 3.1 ሚሊዮን አካባቢ ላይ ነው ያለችው። በጣም የሚገርም ነው። ግን እሷ ትበልጣለች በምን በታየበት ጊዜ በፍጥነቱ? አዎ፣ በአንድ አመት ብቻ ነው የፈጀባት። አዎ፣ በአምስት አመት የት ደርሳለች ነው። አዎ ለዛ ነው። ስለዚህ በጣም አስገራሚ ስኬት ነው 3.1 ሚሊዮን ጊዜ መታየት። በአንደኛው በተጫነው ሁለት ሚሊዮን ጊዜ ታይቷል። በሌሎች በጣም ብዙ ሰዎች ነው ዩቲዩብ ላይ ያስገቡት። በአንዱ ላይ ወደ 900 ሺህ አካባቢ አለ። በተቀሩት ደግሞ እንደዚሁ የተወሰነ የተወሰነ ታይቷል። ወደ 3.1 ሚሊዮን ይጠጋል ማለት ነው። ስለዚህ ምናልባት በቀጣይ ስድስት ወራት ውስጥ የጎሳይንም ሪከርድ ልትሰብር ትችላለች ማለት ነው። ስለዚህ ዩቲዩብ ላይ ብዙ የታዩላት ይህን ሪከርድ የሰበረችው አርቲስት ደግሞ ሰላማዊት ገብሩ ትባላለች። አዎ ሰላማዊት ገብሩ፣ ቆንጆ መውደድ የሚለጠላ ዜማ ነው ያወጣችው። ዜማው የወዲ ትካቦ የሚባል የኤርትራ ድምጻዊ ነው፣ ከሱ ዘፈን የተወሰደ ዜማ ነው። ግጥሙ ግን መሰለ ጌታውን ነው የሰራው። ያቀናበረው ደግሞ አሸብር ማሞ ነው። ደመቀን ይሰራው ኮሪዮግራፊው ማለት ነው፣ አብዮት ደመቀን የሰራው ሚስጥሩም እሱ ይመስለኛል። ማለት አሁን ይሄ ዜማው የወዲ ትካቦ ነው ብለሃል፣ የኤርትራ ሙዚቃ ነው። በጣም ዝነኛ ድምጻዊ ነው በኤርትራ እሱ። ከዛ በዚህ ደግሞ ኢትዮጵያ የግጥም ይዞ ቅንብሩ ሙዚቀኞች እና ድምጻዊ ነው የተሰራው። ኤርትራውያንም ያዩት ይመስለኛል። በዚህ ፍጥነት እዚህ ደረጃ እንዲደርስ የኢትዮጵያውያንም የኤርትራውያንም በጋራ ስላዩት ሊሆን ይችላል። ዩቲዩብ ላይ የነገሰችው ኢትዮጵያዊት ሰላማዊት ገብሮ ነች። ቆንጆ መውደድ ነው ዜማው። ቪዲዮ በቪዲዮ ማለት ነው። እሱን ዘፈን እንስማ። ቪዲዮን ደግሞ እንግዲህ የቻሉ ቢያዩት ደግሞ አሪፍ ነው። ቆንጆ ቪዲዮ ነው የተሰራው። ፌስቡክ ገጻችን ላይም ፖስት ማድረግ እንችላለን። የመጀመሪያው ወሬ ያው ተራ ወታደር በኩል አትነግረዋል። እሺ፣ አቀራረቡ ደስ ስላለኝ ይሄን ወታደር ለመሾም ወደ ሁለተኛው ወሬም ወደ እሱ ልሰጠው። አይ ስህተት እንዳትፈጽም እናንተ ራስህ ከወንበር እንዳትወርድ ከንግስና። ስለዚህ ከመብራት ጀርባ ያሴሩ አምስት ግለሰቦች ታሰሩ። ግለሰቦችን ለእስር የደረገው የመብራት ጀርባ ሴራ ምንድን ነው? ሁለተኛው ወሬያችን ነው። የአብዛኛው አዲስ አበባ ከተማ ነዋሪዎች በመብራት መሄድና መምጣት መፍትሄ እንዲያገኙ የኤፍኤም ሬዲዮኖች ላይ ስልክ በመደወል መብራት የጠፋባቸውን አካባቢዎች በሬዲዮ እንዲነገርላ ናቸው እና መብራት ኃይልም አፋጣኝ ምላሽ እንዲሰጥላቸው ጥሪ ያቀርባሉ። እሺ፣ እነዚህ የከተማዋ ነዋሪዎች ከኤፍኤሞች ጥሪ ጎን ለጎን በአደጋና ብልሽት ጊዜ ደውሉልን ብሎ መብራት ኃይል በሂሳብ መቀበያ ደረሰኙ ላይ ባስቀመጠው ስልክም ወደ መብራት ኃይል ስልክ ይደውላሉ። ነሐሴ 22 ቀንም አዲስ አበባ ከተማ ውስጥ በተለምዶ ሊሴ ገብረ ማርያም ተብሎ በሚጠራው አካባቢ ያሉ ነዋሪዎች መብራት ይሄድባቸውና ወደ መብራት ኃይል አፋጣኝ መፍትሄ እንዲሰጣቸው ተቋርጦ የነበረው መብራት እንዲ ይቀጠልላቸው በሚል ይደውላሉ። ይህ ጥሪ የደረሳቸው የመብራት ኃይል ሰራተኞችም በአካባቢው ላይ ይደርሳሉ። የአካባቢው ነዋሪዎች የጥገና የስልክ ጥሪ የደረሳቸው መብራት ኃይሎች እዛ ቦታ ከደረሱ በኋላ ቀጥታ ወደ ጥገና አልነበረም የገቡት። እዛ አካባቢ ላይ የነበሩ ሰዎችን መብራቱ ይጠገናል ነገር ግን የክፍያ ያስፈልገናል የሚል ጥያቄ ያቀርበዋል፣ ይላሉ ጥቆማውን ያቀረቡት የኢትዮፒካ ሊንክ ምንጮች። የሰራተኞቹን ጥያቄ ተግባራዊ ለማድረግም ገንዘብ ያዋጡና ገንዘብ እንዲሰጣቸው ይስማማሉ። የመጡት ሰራተኞች አምስት ስለነበሩ ለአምስቱ በክፍፍል መልክ እንዲሰጣቸው የተባለው ገንዘብም ከፍ እንዲል ይደረግና አንድ ሺ አርባ ብር እንዲሰጣቸው ይስማማሉ። አንድ ሺ አርባ ብር ይዘጋጃል። ይህ አንድ ሺ አርባ ብር ለሰራተኞቹ ከመሰጠቱ በፊት ግን በጎን ለህግ ሰዎች ጥቆማ ያቀርባሉ ይችላሉ። ይህ ገንዘብ ካልተሰጠን ብለዋል። ስለዚህ እኛ ልንሰጥ ነው። ይህንን ስናደርግ ደግሞ እናንተ ደርሳችሁ በህግ ቁጥጥር ስር እንድታደርጉልን ሲሉ በጎን ይህንን ጥቆማ ይህንን ያቀርባሉ። ይህ የደረሳቸው የህግ ሰዎችም ሰራተኞቹ የጠየቁትን ገንዘብ ልክ ሲቀበሉ በቁጥጥር ስር ያውሏቸዋል። ይህንን ድርጊት ፈጽሟል ተብሎ የተጠረጠሩት አምስት የመብራት ኃይል ሰራተኞችም በቁጥጥር ስር ከዋሉ በኋላ ወደ አራዳ ፖሊስ መምሪያ ወደ ማረፊያ ቤትና ቃላቸውን እንዲሰጡ ይደረጋል። እዛ ከገቡ በኋላ ሁኔታው በምርመራና በማጣራት ላይ ነው የሚገኘው። የአራዳ ፖሊስ መምሪያ ኮሚሽነር እሸቱን አነጋግረናቸው ነበረ ስለጉዳዩ አዎ ጉዳይ ተፈጽሟል ተብሎ ጉዳዩን በማጣራት ላይ ነው የምንገኘው። ግን የበለጠ ማብራሪያ በአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት በኩል ማግኘት ትችላላችሁ። አሁን ምርመራ ላይ ያለ ጉዳይ ስለሆነ ለጊዜው ይህን ከማለት ውጭ የምንለው ነገር የለም ሲሉ ለኢትዮፒካ ሊንክ ምላሻቸውን ሰጥተዋል። በነገራችን ላይ ይህ የመብራት በአብዛኛው ከሚሄድባቸው ከአስር ቀን በላይ ያስቆጠረው ኮልፌ ልኮ አንድ አካባቢ ያሉ ነዋሪዎችም እንደዚህ አይነት ችግር እንደሚያጋጥማቸው ይህንን ስራ በምንሰራበት ወቅት እንደመነሻ እንደ ጥቆማ ቢሆን ብለው ገልጸውልናል። በጣም ይገርም ነው። ቀጣይ ወሬ

እሺ ድጋሜ ላቀባበልና ልስተው አከሸፍኩ አቀባበልኩ። ቅድም አንድ ዝነኛ ድምፃ የመጀመሪያ ልጁን ያገኘ የመጀመሪያ ልጅ ነው ያገኘው። ድምፃ ማን ነው? አይኑን በአይኑ እንዲያ ያደረገችውስ ማን ነች? ለየት ባለና ወጣ ባሉ ስራዎች ይታወቃል። በተለይ ደግሞ የሙዚቃ ስራውን መድረክ ላይ ሲያቀርብ በሚያሳየው እንቅስቃሴ የብዙዎችን አድናቂዎችን ቀልብ ይስባል። ናትናኤል አያሌ ወይም ናቲማን ነው። የመጀመሪያ ልጁን አይኑን በአይኑ ያየው ናቲማን በአሁን ሰዓት አሜሪካ የአሜሪካን ሀገር ዋሽንግተን ዲሲ መቀመጫውን አድርጎ ወደ ተለያዩ ሀገሮች በመዘዋወር ስራውን በማቅረብ ላይ ይገኛል። ኢትዮፒካ ሊንክ እንኳን ለዚህ ዘገባ ሲባል ከሰአታት በፊት ሲያነጋግረው ኤርፖርት ውስጥ ነኝ፣ ወደ አትላንታ ሊሄድ ሌላ ሸዋለኝ እሱን ለመስራት ላይ ነኝ ሲል ገልጿል። ይህ ተወዳጅ ድምጻዊ ነው እንግዲህ ባለፈው ረቡዕ ሌሊት ላይ ዋሽንግተን ዲሲ በሚገኝ ሆስፒታል ከባለቤቱ የኦዲስ መንግስት ወይም ጁዲ ወንድ ልጅ ያገኘው የኦዲስ መንግስት ወይም ጁዲ ሞዴል ስራ ላይ ለረጅም አመታት ያሳለፈች በተ በተለያዩ ፊልሞች ላይ የተወነች እንዲሁም በርካታ ማስታወቂያዎችን የሰራች ናት። ናቲና ጁዲ ወንድ ልጃቸው ረቡ ለሊት ወደዚህ ምድር ሲመጣ ልጁ ወደዚህ ምድር ከመምጣቱ በፊት በእናቱ ሆድ ውስጥ ያለ የሐኪሞች ክትትል ሲደረግለት የጤና ምርመራ ማለት ነው ሲደረግለት የልቡ ምት ችግር ነበረበት። ህፃኑ ይህንን ችግሩን ለማቃለል ሲባል ሐኪሞች ክትትል እያደረጉለት ይገኛሉ። እናትየው ከወለደችበት ሆስፒታል ወጥቶ የህጻናት ሕክምና ብቻ በሚሰጥበት ሆስፒታል ሆስፒታል ገብቷል። ጁዲም ልጁን ከተገላገለችበት ሆስፒታል ሁለት ቀን ያህል ካሳለፈች በኋላ በአሁኑ ሰዓት ወጥታ ወደ ቤት ገብታለች። ይሁን እንጂ ህጻኑ ጋር መመላለስ ስላለባት እዛ እየተመላለሰች ህጻኑን እየተከታተለች ይገኛል። ጁዲና ናቲ ለሶስት አመታት ያህል በፍቅር ዓለም ቆይተዋል። እሷ እዛ ነበረች አንድ ላይ፣ ከዛ ጸንሳ መጣች። ተመልሳ ለመውለድ ወደዛ ሄዳለች። ሶስት አመታትን ያህል በፍቅር አብረው አሳልፈዋል። ሁኔታዎች ከተመቻቹም የልጁ ጤንነትን በመልካም ሁኔታ ላይ ከተገኘ ለመመለስ እቅዳላቸው እንቅዳላቸው የናቲ አዲስ ልጅ። ጎን ለጎን ደግሞ ለአዲስ ዓመት ሌላ አዲስ ደረጃውን የጠበቀ ኢንተርናሽናል ደረጃውን የያዘ ክሊፕ ይቀርጻል። የፊታችን ረቡ ይህንን ለአዲስ ዓመት ለኢትዮጵያ ሕዝብ ለመልቀቅ ዝግጅት ላይ ነው ያለው። ቀረጻው በዚህ ሳምንት ይካሄዳል ተብሎ ነበረ። ነገር ግን የእሷ መውለድና የሁኔታዎች ካሰበው በላይ መሄዱ ቀረጻ ወደሚቀጥለው ሳምንት እንዲገፋ አድርጎታል። ስለዚህ ልጁን በዚህ ሳምንት አግኝቷል። ደረጃውን የጠበቀ የቪዲዮ ክሊፕ ደግሞ በሚቀጥለው ሳምንት ቀርጾ ሳትጠነቁ የአዲስ ዓመት ያደርሳል ተብሎ እየተጠበቀ በጣም ደስ ይላል። ስለዚህ ለናቲም ለጁዲም እንኳን ደስ ያላቸውን እንላለን። ልጃቸው ደግሞ በመልካም ጤንነት ወደ ቤቱ እንዲገባም እንመኛለን። ናቲ ደግሞ በቅርቡ ከጃኪ ጎሲ ጋር የሰራ በጣም አሪፍ ዘፈን አለ፣ ፍም እሳት የሚል አሁን ደግሞ ያስፈልገናል። ፍም እሳትም ያስፈልገናል። ትንሽ ብርድም አለ፣ ሞቅ ሞቅ ብናረገ። እዚህ ዘገባ ላይ አንድ የተረሳ ነገር፣ የናቲ እና የጁዲ ልጅ ስሙ ወቶለታል። ስሙም ቃልአብ ናትናኤል ተብሏል።